በአካባቢው ያለውን ሀብት በመጠቀም ለተመራቂ ወጣቶች የስራ እድል ለመፍጠር እየሰራ መሆኑን የደብረ ማርቆስ ከተማ ስራና ስልጠና መምሪያ አስታውቋል። መምሪያው በከተማው ከሚገኙ ስራ ፈላጊ ወጣቶች ጋር በስራ እድል ፈጠሪያ ዙሪያ ውይይት አካሂዷል። ዝርዝሩን ከወንደሰኗ እንከታተል። የደብረ ማርቆስ ከተማ አስተዳደር ስራና ስልጠና መምሪያ በከተማው ከሚገኙ ምሩቃን ወጣት ስራ ፈላጊዎች ጋር በስራ እድል ፈጠራ ላይ ያተኮረ ውይይት አካሂዷል። መድረኩ የአካባቢውን ጸጋና አቅም በመለየት የወጣቶችን ፍትሃዊ የስራ እድል ተጠቃሚነት ለማረጋገጥ ያለመ መሆኑን የገለጹት የደብረ ማርቆስ ከተማ ስራና ስልጠና መምሪያ ኃላፊ አቶ መኮንን ሙሉ አዳም ስራ ፈላጊ ወጣቶች የሚያጋጥሟቸውን መሰረታዊ ችግሮች ለይቶ በመፍታት የኢኮኖሚ ተጠቃሚ ለማድረግ እየሰራ ነው ብለዋል። የስራ እድል ፈጠራ ስራችን በእቅድ ከያዝነው ከአመቱ 45 ፐርሰንት ፈጽመናል። አጠቃላይ ከስምንት ወሩ ደግሞ ወደ 69 ፐርሰንት የፈጸምንበት ሁኔታ ነው ያለ። አጠቃላይ ኢንተርፕራይዞችን ከማደራጀት ስራ ፈላጊዎችን ከስራ እድል ከማስተሳሰር አኳያ የተሰሩ ስራዎች ጅምር ስራዎች ጥሩ መሆናቸውን የገለጽንበት ሁኔታ ነው ያለ። የወጣቶች ፍትሐዊ ተጠቃሚነት እና ተሳትፎ ለማረጋገጥ በተለይ ስልጠና ያልወሰዱትን ስልጠና እንዲወስዱ፣ ብድር ያላገኙትን ብድር እንዲያገኙ እንዲሁም የመስሪያና የመሸጫ ቦታዎችን ያላገኙ ወጣቶች እንዲያገኙና በተለይ ቅድሚያ ደግሞ እነዚህ በተለይ ስራ ፈላጊ ሆነው በጣም ሰልጥ ነው መንግስትን ወጪ ብዙም የማይጠይቁ ወጣቶችን በመለየት ስልጠናዎችን ለመስጠት ሰፊ ጥረት እያደረግን ያለንበት ሁኔታ ነው ያለ። ፍላጎትና ተነሳሽነት ያላቸውን ስራ ፈላጊ ወጣቶችን በአግባቡ ለይቶ አለማደራጀት፣ በአሰራሩ የሚስተዋሉ ችግሮች መሆናቸውን ያነሱት ተመራቂ ወጣቶች የመስሪያ ቦታና ብድር ተመቻችቶላቸው ያገኙት ግንዛቤና ስልጠና ወደ ተግባር እንዲቀየር ጠይቀዋል። አይደለም ስራ ለመስራት ይቅርና ሰው በራሱ ለመንቀሳቀስ ሰላም የአእምሮ ሰላም ያስፈልገዋል። ስለዚህ ይህን ሰላም ደግሞ እኛው ስራ ከሰረን ሰላም ልናመጣ እንችላለ። ስራና ሰሪውን ለማገናኘት በጣም ብዙ የሚሰሩ ስህተቶች አሉ። ወጣቱም ቢሆን ይህንን አስተሳሰብ ቀርፉ በራሱና በራሱ ጥረት ሰርቶ መለወጥ አለበት ብዬ አስባለሁ። ቀጥታ ተምረን እንደወጣን የምንጠብቀው የመንግስት ስራ እንጂ የግል ስራ ምናምን ተደራጅቶ መስራት ስለማይታሰብን፣ አሁን ላይ ግን ያው ተደራጅተን ምናምን ብድር ጠይቀን የምንሰራበት ነገር ከተመቻቸልን ያው ለመስራት ፈቃደኛ ነን። ከወጣቱም ብዙ ነገር ይጠበቃል። ፍላጎት ያለው ተነሳሽነት ያለው ይጠበቃል ከመንግስትም ብድር ቢመቻችልና ወደፊት ጥሩ ነገር ብንሰራ ብዙ ችግር ይገርፍልኛል። እኔን ቀርቶ ሌላ ጓደኞችንና እህቶችን ደግሞ ወደ ስራ ማስገባት እኛም መስራት አለብን። ተቀናጅተንና ጥሩ ነገር ሰርተን ወደፊት ደግሞ ሀገራችንን ሰላም ማድረግ ይጠበቅብናል እያስባሉ በገቡት ውል መሰረት የመጠቀሚያ ጊዜያቸውን ያጠናቀቁ ወጣቶችን የመስሪያ ቦታ አስመልሶ ለተደራጁ ወጣቶች ለማስተላለፍ እየተሰራ መሆኑን የተናገሩት ኃላፊው ለወጣቶች ተከታታይ የአቅም ግንባታ ስልጠናዎችን በመስጠትና ሰላምን በማጽናት በተያዘው በጀት ዓመት ከ1100 በላይ ስራ ወጣቶችን በቋሚና ጊዜያዊ የስራ እድል ተጠቃሚ እንዲሆኑ ታቅዶ እየተሰራ ነው ብለዋል። በተለይ ግባቶችን የማሟላት መብራት የሌለው መብራት የማሟላት የገበያ ትስስር የሌለባቸው ሸዶች አሉ። እነዚህ የገበያ ትስስር የምንፈጥርበትን አማራጮች የማስፋት ስራ ከኛ ይጠበቃል ማለት ነው። ሁለተኛው ግን ሰርተው ተጠቅመው በወቅቱ ያልመለሱት ላይ በቀጣይ በትኩረት የምንሰራበት አንደኛው ብድር የማስመለስና ከአምስት ዓመት በላይ የሆኑ ሸዶችን የመመለስ ምክንያቱም መሰረተ ልማት ያልተሟላላቸው ደግሞ እንደ ቆይታቸውን ጊዜ ታሳቢ አድርገን አስተዳደራዊ መፍትሄ እየሰጠን የምንፈታበትን ሁኔታ እንደ ተቋም ተነጋግረናል። ሶ ወጣቶች፣ ማህበረሰቡ እንዲሁም የከተማችን አጠቃላይ ነዋሪ ለሰላም ቅድሚያ ሰጥተው ሰላማችን እንዲረጋገጥ በዚህ አጋጣሚ መልእክታችን ማስተላለፍ እንወዳለን። የአማራ ክልል ንግድና ገበያ ልማት ቢሮ የህዝብ ግንኙነት ኃላፊ አቶ አቢታ ገበየሁ መንግስት ከሚያቀርባቸው ጸጋዎች በተጨማሪ የግል አልሚዎች ወደ ስራ እንዲገቡ በማድረግ የወጣቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ጥረት እየተደረገ መሆኑን ገልጿል። በቀጣይ ወጣቶችን ወደ ስራ ለማሰማራት የሚያግዙ የስራ እድል መፍጠሪያ ዘርፎች እንዲስፋፉ ሰላምን ማጽናት ጉልህ ድርሻ እንዳለው አጽንኦት ሰጥተዋል። ሰው በመሆናቸው የሚያስፈልጉ ነገሮች አሉ የሚያስፈልጉን ነገሮች ደግሞ ልናመጣ የምንችለው በስራ ነው። አገር ሰላም ስትሆን የተለያዩ ኦፖርቹኒቲዎች አሉ፣ ፋብሪካዎች መሰረታሉ፣ መንግስት ያሰበውን እቅድ መፈጸም ይችላል፣ የውጭና የአገር ውስጥ ባለሀብቶችን መሳብ ይችላል። በስልጠና አቅሙን የማጠናከር የመስሪያ ቦታ ማመቻቸት ሪሶርስ፣ መነሻ ካፒታል የመስጠት ጉዳይ ተጠናክሮ ለመስራት ስራን በአነመናቅ ስራን በተገቢ መንገድ በመስራት የራስን ገቢ በማሻሻል ኑሮን መለወጥ እንደሚቻል ምደመደም ያሳብሎ የተግባባንበት ሁኔታ ነው ያለው። በከተማው 4700 የሚሆኑ ስራ ፈላጊ ተመራቂ ወጣቶች እንደተለዩ ከመምሪያው የተገኘ መረጃ ያመለክታል።